የአላህ ቤቶች ውስጥ ሰዎች ተሰባስበው ቁርአንን በተማማሩ ቁርአንን ባጠኑ ቁጥር የሚያገኙትን ነገሮች ነቢዩ ሰለላሁ ዐለይሂ ወሰለም ሲገልጹ የመጀመሪያ ያስቀመጡት ነገር ምንድን ነው? አላህ በእነሱ ላይ እርጋታን፣ መረጋጋትን፣ የውስጥ ሰላም መስፈንን ያገኛሉ ማለት ነው። ይሄን የትም ብንሄድ አናገኘውም። ኢላ ፊ በይቲን ሚንቡዩቲላህ የአላህ ቤት የሆነ የትኛው ቆርቆሮ ሊሆን ይችላል፣ አካባቢያቸው የተሰራ መስጂድ በሳር ሊሆን ይችላል ጣራ። መስጂድ የተባለ የአላህ ቤት ከሆነ ቁርአን የምንማማርበት ከሆነ ተቀምጠን መጀመሪያ የምናገኘው ምንድን ነው? መረጋጋት እኛ ላይ ሰፍናል። አላህ የሚሰጠን መረጋጋት የአላህ መረጋጋት የትም አይገኝ። አንድ ሁለተኛ ነገር እነዚህን ሰዎች ቁርአን የሚማማሩ ሰዎች የአላህ እዝነት ያካበባቸዋል። አላህ ስብሓነሁ ተዓላ በእዝነቱ የሚሞላቸው